ይህ ለውጥ ቀጣይነት ሊኖረው የሚችለው በስነ ምግባር የታነጹ ዜጎችን የማፍራት በዚህ ታማኝ ሆነው የሚሰሩ መሪዎች የማፍራት ጉዳይ ነው። የምናገኘው ሀብት በተገቢ የመጠቀም፣ በዜጎች ቀልጣፋ አገልግሎት የመስጠት፣ በአጠቃላይ ብልሹ አሰራሮችን የማስወገድ እና ከሙስና የጸዳ አገልግሎት እንዲኖር የማድረግ ጉዳይ እድገታችን እንዲፈጥን የዲሞክራሲ ግንባታችን እንዲጠናከር የሀገር ግንባታ ሂደታችን በጽሩ መሰረት ላይ እንዲጣል የሚኖረው ሚና ከፍተኛ ስለሆነ በየአመቱ እንደዚህ አይነት ጉባኤዎች የምናደርግ ቢሆንም ይህ ስራ የአንድ ወቅት ስራ ስላልሆነ በየደረጃው የጥምረቱ የፎረም አካላት በየሴክተሩ ደግሞ ይህን የሚያስተባብሩ የጸረ ሙስና የኦፊሰሮችም ሆነ በየደረጃው ለዚህ አላማ በተግባር የሚሰሩ ግንባር ቀደም የሆኑ አካላት አሉ። በተለይ በትምህርት ቤቶችም የክብባትን የማጠናከር በስነ ምግባሩ የታነጽ የዜጋ እንዲፈጠር የማድረግ ጉዳይ፣ አልፎም ችግር የፈጠሩ አካላት ሲኖሩ ደግሞ በህግ ተጠያቂ አስተዳደራዊ ስርዓት ላይ ተጠያቂ የሚሆኑበት ስርዓት እንዲሁም የፖለቲካ እርምጃዎች እየወሰድን መጥተናል። ባለፈው ዓመት የነበሩ ምልክቶች እንደነበሩ ወስደን በተለይ የፋይናንስ ስርዓታችን ላይ መሰረታዊ ለውጥ ለማምጣት ከፍተኛ ጥረት አድርገናል። አንደኛ፣ የኦዲት ሪፖርቶችን መነሻ በማድረግ የኦዲት ጉድለቶች እንዲታረሙ ተደርጓል። ሁለተኛ፣ በፀረ ሙስና ኦፊሰሮችም ሆነ በሌላ አካላት የሚመጡልን ጥቆማዎች መሰረት በማድረግ ጥልቅ ፍተሻዎች በማድረግ በፋይናንስ ስርዓታችን ላይ ያሉ ጉድለቶችን ለማረም ጥረት አድርገናል። ይህ በመሆኑ ምክንያት ባለፈው ዓመት ብቻ ብዙ የተለየ በጀት ባይኖረንም ከ187 ሚሊዮን ብር በላይ የነበረን እዳ መክፈል ችለናል። በዞንም ሆነ በክልል ቆሞ የነበሩ ፕሮጀክቶችን ማንቀሳቀስ ችለናል። እንዲሁም በከፍተኛ ሁኔታ በኦዲት ጉድለት ናቸው ተብለው እንዲታረሙ ተቀምጦ የነበረው መነሻ በማድረግ የኦዲት ጉድለቶችን የመመለስ ስራ ሰርተናል። በዚህ ሂደት ደግሞ ከፍተኛ ክፍተት የነበረባቸው ኦፊሰሮችን የመቀየር፣ በሌላ በኩል ደግሞ ተጠያቂ የሚሆኑ የመንግስት ኃላፊነት ያላቸው አካላት ከመንግስት ስልጣን የማንሳት፣ ከዛ ባለፈ ደግሞ በህግ ተጠያቂ የሚሆኑ አካላትም በህግ ተጠያቂ የሚሆኑበትን ስርዓት አጠናክረን ቀጥለናል። ይህ ብቻ በቂ ስላልሆነ ቀጣይነት ያለው የፀረ ሙስናውን ትግል ለማጠናከር እንዲሁም በስነ ምግባራቸው የታነጹ ዜጎች እንዲኖሩንም የማስተማር የማሰልጠን ስራዎችም ፍቅር ተሰጥቶ ሲሰራ ነው የነበረው። ሂደት በቀጣይም ተጠናክሮ የሚቀጥል ነው የሚሆነው። ይህ በአንድ ጀንበር የምናጠፋው ሳይሆን በየምዕራፉ የምንሰራው በየምዕራፉ የሚገጥሙንን ችግሮች ደግሞ በየምዕራፉ የሚኖረንን አቅም በመጠቀም የምንሰራ ይሆናል። ለዚህ የሚያግዘን በተለይ ከሳይንስና ቴክኖሎጂ ከሌሎች ተቋማትን በማቀናጀት የመረጃ ስርዓቱ ሳይንስን ቴክኖሎጂን የተደገፈ እንዲሆን በሂደት ደግሞ ወረቀት አልባ የሆነ የመንግስት አሰራር ስርዓት እንዲኖር ከሲቪል ሰርቪስ ተቋማቱን ጋር በመቀናጀት የተጀመሩ ስራዎች አሉ። የመጨረሻውም የሆነው የሰው ልጅ የማነጽ የማስተማር ሂደቱ በቂ ስላልሆነ ብዙዎች በዓለም ደረጃ በትልቁ ለውጥ ያመጡበት መንገድ የቴክኖሎጂን የመጠቀም ጉዳይ። ስለዚህ ቀጣይ ተቋማት የጸረ ሙስና ትግሉ ከግብ እንዲደርስ ከማስተማር ከማሰልጠን፣ በህግ ተጠያቂነት ባለፈ ተቋማትን በቴክኖሎጂ የማዘመን ጉዳይም ተገቢ ትኩረት ተሰጥቶት መቀጠል ይኖርበታል የሚል እምነት አለኝ።